ልጅነትን ስላገኘን እንጂ ስርዓትና በአግባቡ የምንመላለሰው ለመዳን አይደለም፣ ሕይወት ለማግኘት አይደለም። በጌታ በኢየሱስ ክርስቶስ ስም ጸጋና ሰላም በዓለም ዙሪያ ሁሉ ላላችሁ ወገኖቼ ይድረሳችሁ። ዛሬ ከፊታችሁ የቀረብኩበት አንድ ወሳኝ ርዕሰ ጉዳይ ይዤ ነው። ከዚህ በፊት አንድ ጊዜ በክርስቶስ ኢየሱስ ያመነ ሰው ደህንነቱ ለዘለዓለም የተረጋገጠ እንደሆነ አሳይቻችኋለሁ። ያላያችሁ ሰዎች በተለያዩ አይነት ሚዲያዎቻችን ላይ ገብታችሁ ብትመለከቱ መልካም ነው። ዛሬ ደግሞ በክርስቶስ ኢየሱስ ያመነ ሰው ዳግም የተወለደ ሰው ሊጠፋ ይችላል ወይ? የሚል ሌላ ደግሞ ሀሳብ ይዤ መጥቻለሁ። አንድ በክርስቶስ ኢየሱስ አምኖ የዳነ ሰው ሊጠፋ ይችላል ወይ? እንደገና ከሕይወት መጽሐፍ ላይ ስሙ ሊደመሰስ ይችላል የሚለውን ሐሳብ ነው ይዤ የመጣሁት። በጌታ በኢየሱስ ክርስቶስ ያመነው የዘላለም ሕይወት ያገኘ ነው፣ ልጅነትን ያገኘ ነው በማመን እንደሆነ አንድ ጊዜ በክርስቶስ ኢየሱስ ያመነ ሰው ለዘላለም ደግሞ ደህንነቱ የተረጋገጠ እንደሆነ እግዚአብሔር ቃል በግልጥ ይነግረናል። ነገር ግን ያ ያመነው ሰው ያ የዳነው ሰው ደህንነቱን ሊያጣ ይችላል ወይ? አው ሊያጣ ይችላል። በምን ምክንያት? በሁለት ምክንያት ሊያጣ ይችላል። እሱም ከእግዚአብሔር ቃል አንጻር እንመለከታለን። አንደኛው በገላትያ ምዕራፍ አምስት ከቁጥር አንድ እስከ አራት እንደዚህ ይላል፣ በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። እነሆ እኔ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁም። ሕግ ሁሉ እንዲፈጸም ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዱ ደግሜ እመሰክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋል። ደህንነትን ያገኘ ነው በጌታ በኢየሱስ ክርስቶስ በመስቀል ላይ ሰርቶ ባለቀ፣ በተጠናቀቀ በተጨረሰ ነገር ውስጥ በጸጋው በእምነት እንዲሆኑ ይሄዳል ነው ስለዚህ እኛን ደህንነት ወደኛ በመጣ ጊዜ ጌታ እኛን ወደ ደህንነት ባመጣን ጊዜ ኃጢአተኞች ሳለን በደለኞች ሳለን ሙታን ሳለን ከእግዚአብሔር ተለይተን ተቆርጠን ርቀን ሳለን የቁጣ ልጆች ሳለን፣ ነገር ግን እንዲሁ በምሕረቱ ባለጠጋ የሆነ አምላክ ከወደደን ከትልቅ ፍቅሩ የተነሳ በልጁ በኢየሱስ ክርስቶስ በመስቀል ላይ ተሰርቶ ባለቀው በተጨረሰው ነገር በማመናችን እንዲሁ ልጅነትን አገኘን። አይታቸዋል። ስለዚህ ደህንነት ኢየሱስ ክርስቶስ ሰርቶ በጨረሰው ነገር ውስጥ ነው፣ እኛ የገባ ነው። እዚህ ጋገር ምን ይላል? በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃቸዋል። ምን ማለት ነው? ደህንነታቸውን ሊያጡ የሚችሉ ሰዎች የራሳቸውን እንደገና ሌላ ነገር ማቆምና የራሳቸውን መሰረት የራሳቸውን አዲስ የሆነ የደህንነት መንገድ ማቋቋም ሲጀምሩ የዛን ጊዜ ከክርስቶስ ተለይተው ከጸጋው ወድቀው ይጣላሉ ማለት ነው። ምን ማለት ነው? በራሳቸው ስራ፣ በራሳቸው ጥረት፣ በራሳቸው ሃይማኖታዊ ስርዓትና ልምምዶች ለመዳን የሚያስቡ ሰዎች እነሱ ከጸጋው ተቆርጠው እንደወደቁ የእግዚአብሔር ቃል ይናገራል ማለት ስለዚህ ምንድን ነው ማድረግ ያለብን? ኢየሱስ ክርስቶስ በመስቀል ላይ ሰርቶ የጨረሰውን ነገር አምነን እንገባበታለን ወደ እረፍት ለዘለዓለም እንገባለን እንጂ በእኛ ስራ የምናመጣው በኛ ጥረት በእኛ ሃይማኖታዊ ጥረት የምናገኘው ምንም አይነት ህይወት እንደሌለ አስረግጬ ልነግራችሁ እወዳለሁ። ስለዚህ አሁንም የዳንን ሰዎች እርግጠኛ መሆን ያለብን ኢየሱስ ክርስቶስ ሰርቶ በጨረሰው ነገር ያንን በማመናችን በጸጋው መዳናችንን እንጂ በእኛ ስራ፣ በእኛ ጥረት፣ በእኛ ልፋት፣ በእኛ በተለያዩ አይነት ሃይማኖታዊ እንቅስቃሴዎች ደህንነትን እናገኛለን ብለን እንዳናስብ። ይህንን ያሰብን ቀን ከጸጋው ተቆርጠን ከክርስቶስ ተለይተን ወድቀናል። በዚህ ምክንያት ደህንነታችሁን ልታጡ ትችላላችሁ ማለት ነው። ሁለተኛው የእግዚአብሔር ቃል ዕብራውያን ላይ የሚናገረው ቃል ነው ዕብራውያን ምዕራፍ ስድስት ከቁጥር አራት ጀምሮ እንደዚህ ይላል፣ አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታን የቀመሱትን ከመንፈስ ቅዱስ ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን በኋላ የካዱትን እንደገና ለንሳ እነሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይሰቅሉታል፣ ያዋርዱታል። አይታችኋል። በዚህ ስፍራ ላይ ደግሞ በግልጥ ነው የተቀመጠልን በማመን የዘላለም ሕይወት እንዳገኙ ሁሉ እነዚህ ደግሞ አይታችኋል፣ ሌላ ነገር አምነው የካዱ ናቸው። እነዚህን እንደገና ለንስሐ ማደስ የማይቻል ነገር እንደሆነ የእግዚአብሔር ቃል በግልጥ ያስቀምጥልናል ማለት ነው። ስለዚህ ኢየሱስ ክርስቶስ በልቡ ጌታዬ ነው እግዚአብሔር ከሙታን አስነስቶታል ብሎ በአፉ መስክሮ የዳነ የጸደቀ የተቀደሰ ክርስቶስን የለበሰ ሰው ያንን ጌታ እንደገና ሲክደው ሲክደው ማለት ጌታዬ አይደለም አዳኜ አይደለም ብሎ በልቡ አምኖ በአፉ መናገር ሲችል በአፉ ኮንፌስ ማድረግ ሲችል ያገኘውን ዘላለማዊ ሕይወት ያገኘውን ደህንነት እንደገና በዚህ ምክንያት ደግሞ ሊያጣ ይችላል ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ ያመናችሁ ሰዎች ኢየሱስ ክርስቶስ በመስቀል ላይ ሰርቶ በጨረሰው ስራ የጸደቃችሁ የተቀደሳችሁ ስለሆናችሁ በእግዚአብሔር ቤት ደግሞ ስንመላለስ የእግዚአብሔር ቤት እንዴት መመላለስ የእግዚአብሔር መንግስት እንዴት መመላለስ እንዳለብን ስርዓት አስቀምጦልናል ማለት ነው። ስለዚህ በዛ ስርዓት መልኩ ልክ ወደ እግዚአብሔር መንግስት እንደተቀላቀሉ በእግዚአብሔር መንግስት ውስጥ እንደሚኖሩ ወደ እግዚአብሔር መንግስት ውስጥ እንደገቡ ሰዎች በእግዚአብሔር መንግስት ስርዓት ደግሞ ልንመላለስ ይገባል ለምን ስለገባን ማለት ነው ደህንነት ስላገኘን ህይወት ስላገኘን ልጅነትን ስላገኘን እንጂ ስርዓትና በአግባቡ የምንመላለሰው ለመዳን አይደለም ህይወት ለማግኘት አይደለም ልጅነት ለማግኘት አይደለም ኦልሬዲ ልጆች ስለሆንን ህይወት ስላገኘን በእግዚአብሔር መንግስቱ ስለተቀላቀልን በዛ የእግዚአብሔር መንግስት ስርዓት ልንመላለስ ይገባል። የእግዚአብሔር ቃል ምንድን ነው የሚለው? በስጋ የሚዘራ መበስበስን ያይዳል ይላል፣ በመንፈስ ደግሞ የሚዘራ ደግሞ ህይወትንና ሰላምን ያይዳል። ምክንያቱም ያለንበት መንግስት ያለንበት ዓለም በመንፈስ ስርዓት የምንመላለስበት ዓለም እንጂ በስጋ የህይወት ስርዓት የምንመላለስበት ዓለም አይደለም። ስለዚህ በስጋ የህይወት ስርዓት የምንመላለስ ከሆነ መበስበሰን እናይዳለን። በምን በስጋ በምድር ማለት ነው። በመንፈስ ግን የህይወት ስርዓት ደግሞ የምንመላለስ ከሆነ ህይወትንና ሰላምን እናይዳለን ማለት ነው። እኛ አሁን ደግሞ ያለንበት የእግዚአብሔር መንግስት በመንፈስ የምንመላለስበት፣ በእግዚአብሔር ቃል የምንመላለስበት የህይወት ስርዓት ያለበት አለም ነው ያለነው ማለት ነው። ስለዚህ በነዚህ በሁለት ምክንያቶች ብቻ ነው የሰው ልጅ ደህንነቱን ሊያጣ የሚችለው አንደኛው በመቀደም እንደተነጋገርነው የኢየሱስ የመስቀሉን ሥራ ወደኋላ ገሸሽ አድርጎ የራሱን ጽድቅ ማቆም የሚፈልግ ሰው፣ ሁለተኛው ደግሞ አምኖ የተቀበለውን ጌታ እንደገና አምኖ ሲክድ ደህንነቱን ሊያጣ ይችላል። ከዛ ግን ባሻገር በክርስቶስ ኢየሱስ ያመኑ ሰዎች በሙሉ ደህንነታቸው የተረጋገጠ ደህንነታቸው ዘላለማዊ፣ ልጅነታቸው ዘላለማዊ፣ ህይወታቸው ዘላለማዊ ነው። ከዚህ ውጪ ሌላው ያለው ተረት ተረት ነው። የሃይማኖት ወግና ስርዓት ነው። ስለዚህ እውነተኛው ንጹሕ ምንም ነገር ያልተደባለቀበት አባቶች ለእኛ ያደረሱበት ትክክለኛ ወንጌል ይሄ ነው። በዚህ እውነት በነፃነት በደስታ እንድትመላለሱ በእግዚአብሔር ፍቅር አሳስባችኋለሁ። ይህ መልእክት ለብዙ ሰዎች እንዲደርስ ሼር እንድታደርጉ በእግዚአብሔር ፍቅር አሳስባችኋለሁ። ወዳችኋለሁ። ጸጋና ሰላም ከእናንተ ጋር ይሁን። ሻሎም